የሰው ዘር መገኛ የቱሪስት መስህቦች መዳረሻ ተፈጥሮ ያድላት አፋር በአፋር ብሔራዊ ክልላዊ መንግስት ስር የምትገኘው ሰመራ ከአዲስ አበባ 588.9 ኪሎ ሜትር ርቀት ላይ ትገኛለች። ሰመራ ሎጊያ የከተሞች ፎረምን ለማዘጋጀት ሽር ጉድ እያለች ነው። አስረኛው ሀገር አቀፍ የከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሐሳብ ከኅዳር 6 እስከ ኅዳር 10 2018 ዓ.ም በአፋር ክልል ሰመራ ሎጊያ ይካሄዳል። ከተሞች ፎረም ዋና ዓላማው የከተማ ልማት ዘርፍ አጀንዳዎችን በመለየት በተለይ ከ10 ዓመቱ የልማት እቅድ አኳያ ካስቀመጡት ግቦች አኳያ ከተሞች በምን ደረጃ ላይ ይገኛሉ ከአስሩ ወደ አምስት በማምጣት ከአምስቱ ደግሞ በየዓመቱ እንዲሁ ዲዛይን እየተደረጉ የሚወጡ እቅዶች በምን ደረጃ ተፈጻሚነት አላቸው የሚለውን አጠቃላይ የከተማና መሰረተ ልማት ዘርፍ ላይ የተሰሩ ስራዎችን እንግዲህ በኤግዚቢሽን ደረጃ የምናመጣቸው ና እያንዳንዱ ከተማ የራሱ የሆነ ማንነት፣ የራሱ የሆነ ፊቸር፣ የራሱ የሆነ አቅም፣ የራሱ የሆነ የማደግ እንዲሁ አብዛኛው ኦፖርቹኒቲ ያለው በመሆኑ ከተማ ከከተማ የሚወዳደርበት ከተማ ከከተማ የሚፎካከርበት ከተማ ደግሞ በትብብር በጋራ የሚሰሩበት የህትማማችነት መንፈስንም እንግዲህ ከተሜነት ቋንቋም ስለሆነ ከተሜነት ማንነት ስለሆነ ራሱ ከተማ አካባቢ የሚኖሩ ማህበረሰብ እንግዲህ የተለያየ እሴል፣ የተለያየ ሃይማኖት፣ የተለያየ የስነ ምግባር፣ የተለያየ ባህል ያላቸው በግል ቢሆንም ግን ደግሞ በከተማ ደረጃ ደግሞ በማዕቀፍ ሲገኙ የከተሜነት ባህሪን ይዘው ነው የሚኖሩት እና ይበልጡኑ የመቻቻል የዴሞክራቲክ ኤለመንትም ያለው የተሳታፊነት በተሳተፉት ልክ ደግሞ የመጠቀምምና አብዛኛው ከመሰረተ ልማት ተጠቃሚ የሚሆንበትን እናያለን። በዚህ ፎረም ዋነኛ ዓላማው ከተሞች ልምዳቸው እንዲቀያየሩ ከተሞቹ አንዱ ከሌላው እንዲማርና በተለይም በ2015 ሶዶ ላይ ያካሄድ ነው ተሞክሮ ለከተሞቻችን ያመጣው ለውጥ ምንድን ነው የሚለው ገምገመነዋል። ይሄ ትልቅ ለውጥ ያመጣ ስለሆነ ይሄኛው ደግሞ በተለይም የወላይታ ሶዶ ያካሄድ ነው ፎረም ካስገኘው ጥቅም አዳጊ የሆነ ነገር ይዞ እንዲሄድ የማድረግ ዓላማ ያለው ነው። ወላይታ ሶዶ ላይ ያካሄድ ነው ፎረም ከተሞቻችን እንግዲህ በሀገራችን ያው ብዙ ጊዜ ደጋግመን እንደምናነሰው ሰፋ ያለ የክትመት ምጣኔ ነው ያለው እና ይህን ለማሳደግ ትልቅ እድል የሰጠ ነበር ብሎ ማየት ይቻላል። ምክንያቱም ከተሞቹ ገና ሲቆረቆሩ በፕላን እንዲያድጉ ፕላን እንዲኖራቸው የረጅም ጊዜ እቅዳቸው መሰረት አድርገው እንዲቆረቆሩ እድል የሰጠ ነበረ። ሁለተኛው ከተሞች ራሳቸውን ለኑሮ ጽዱ ውብ እንዲሆን ያደረገ የኮደር ልማት እንዲካሄድ ያደረገ ነው የነበረው። በዚህም ኮደር ልማት ብዙ ከተሞቻችን ወደ ስማርት ሲቲ እንዲያድጉ እድል የሰጠ ነው የነበረው። ከዛ ተነስቶ ደግሞ አሁን የሚካሄደው ከዘጠነኛው ተነስቶ አስረኛው ምንድን ነው የሚያስተላልፈው የሚለው ይሄ ወደ ዲጂታላይዜሽን እንዲያድግ የሚያደርግ ፎረም ስለሆነ ትልቅ እድል አለው ብለን እንወስዳለን። ይህኛ ክልል መመረጡ አንደኛ ስዘገይ የነበረው መሠረተ ልማቶች እያፋጥንላል፣ ዝግጅቱ ምክንያቱም ለከተሞች ፎረም ሲባል ብዙ መሠረተ ልማቶችን እናፋጥናለን። ሁለተኛ ደግሞ የሚመጡት ቢያንስ ከመቶ ሃምሳ እስከ ሁለት መቶ ከተሞች ይመጣሉ። ስለዚህ ይህንን ከመቶ ሃምሳ እስከ ሁለት መቶ ከተማ ቢያንስ አንድ ከተማ እንኳን ሰላሳ ሰው ቢያመጣ ቢያንስ ወደ አራት ሺህ አምስት መቶ ሰው ቢያንስ ይመጣሉ። ስለዚህ አንደኛው ለከተማው ትልቅ ገቢ ነው። ትልቅ ገቢ አፍስሶ ነው የሚሄዱት እና ለማህበረሰቦችን ለነጋዴ፣ ለሆቴል ባለቤቶች ትልቅ መነቃቂያ ነው የሚፈጥረው፣ አንደኛው ፋይዳው። ሁለተኛው ደግሞ እርስ በራሳቸው የተለያዩ የኢትዮጵያ ከተሞች የተለያዩ ባህል፣ የተለያዩ አቅም፣ የተለያዩ እውቀቶች የምንገበያይበት ነው የምንለወጥበት ነው። ከተማ ውስጥ እየተሰሩ ያሉ የአንድ ማዕከል የመስቡ አገልግሎት ፕሮጀክት ስራዎች እንዲሁም ደግሞ መሰብሰቢያ አዳራሾች ሜንቴናንስ ማድረግ እና እንዲሁም ደግሞ በኢትዮጵያ መንገዶች አስተዳደር 34 ኪሎ ሜትር የአሰብ ኮሪደር ዋና መንገድ ላይ ዋና ላይ እየተሰራ ያሉ ስራዎች የልማት ስራዎች አሉ። በከተማ ውስጥ ደግሞ የካዳስተርና የከተማ መሬት ገቢም የሊዝ ትግበራምና እንዲሁም የመሬት ባንክ ስርዓትም የተዘረገበት እና አጠቃላይ የተለያዩ የከተማ አስተዳደሩ ገቢያቸው፣ አፈጻጸማቸው አሟጦ የሚጠቀምበት እንዲሁም የተሰሩ የልማት ስራዎች ግዚቢሽን ላይ የሚቀርቡበት ሁሉም የአፋር ከተሞች እንዲሁም የከተማ አስተዳደሮች ተሳታፊ ስምንት ከተማ አስተዳደሮች አራት መሪ መዘጋጀች የሚሳተፍበት በመላው ኢትዮጵያ ከሁለት መቶ በላይ የኢትዮጵያ ከተሞች የሚሳተፍበት ህዳር ስድስት እስከ 10 የሚከበረው ፍሮም የሚካሄደው ሰመራ የክልሉ ዋና ከተማ እንደ መሆኑ መጣን የተለያዩ ዝግጅቶች እያደረግን ነው። ፎረሙ ከተሞች ያላቸውን ጸጋ በማስተዋወቅ የቱሪዝም መዳረሻነታቸውን የሚያስፋፉበትና ተጨማሪ ኢንቨስትመንት እንዲያስቡ እድል የሚፈጥርላቸው እንደሆነ ይነገርለታል። አንደኛ የልማት ትሩፋቶች ቦታዎች አሉ፣ እርሻ ቦታዎች አሉ፣ የእንስሳት ማረቢያ ቦታዎች አሉ። ምክንያቱም የጠቅላይ ሚኒስትር እና ጠቅላይ ሚኒስትር ኢኒሺቴፎች አንዱ እንስሳት ተዋጽኦ ስለሆነ፣ ያው ምክንያቱም ለሚመጡ እንግዶች በቂ የሆነ ምግብ ዝግጅት የሚያደርግ የእንስሳት ማድለቢያ ቦታ አዘጋጅተን ያለንና ሁለተኛ ደግሞ አሁን ያለንበት ቦታ የፉሉሃ አለሉባት ይባላል። ይሄ አለሉባት ደግሞ ብዙ ቱሪስቶች የሚጎበኙትና የክልላችን አመራሮች፣ የክልላችን ነዋሪዎች ከሌላም ከውጫ ጋር የሚመጡ ቱሪስቶች ከፍተኛ የጉብኝት ቦታ ስለሆነ ይሄ የተፈጥሮ ፉሉሃ በጣም በዚሁ በፎረሙ አጋጣሚ ደግሞ አስተዋውቀን ማንኛውንም ኢትዮጵያ ደግሞ ይህንን ጸጋ እንዲመለከትና እንዲያየው እንፈልጋለን። ይሄ ደግሞ ለተለያየ በሽታዎች ፈውስ ነው ብለው ነው የኛ የአካባቢ ሰዎች የሚያምኑትና ይህንንም ደግሞ እንደ እስቲም ነው። የኢትዮጵያ የከተሞች ፎረም በየሁለት ዓመቱ የሚካሄድ ሀገር አቀፍ ክውን ነው። በፎረሙ ከ150 በላይ ከተሞችና ከ10 በላይ ተቋማት ይሳተፋሉ። ከተማን ፎረምን በተመለከተ በተቋማችን ደረጃ አብዩ ኮሚቴ አዋቅረናል። በአብዩ ኮሚቴ በእኔ የሚመራ በአብዩ ኮሚቴ ስር ደግሞ ቴክኒካል ኮሚቴዎች ተዋቅረዋል። ይህ ቴክኒካል ኮሚቴ ከክልል በተለይ ከአፋር ክልል ጋር በተያያዘ ከፍተኛ ድጋፍ እያደረገን እንገኛለን ቦታው ላይም በመገኘትም ጭምር ሌሎች ከመቶ ሃምሳ በላይ ከተሞቻችን የሚሳተፉበት ስለሆነ ለዛ በቂ የሚሆን ቅድመ ዝግጅት ስራዎች እየሰራን እንገኛለን። እንግዲህ ከተሞች አሁን በከፍተኛ ደረጃ እየተመዘገቡ እራሳቸውን ለማስተዋወቅ የኢንቨስትመንት አማራጮችንም ለሌሎች በሚዲያ በቀጥታ ለሚከታተሏቸውም ጭምር ከተማዋ ማናት የሚለውን እርስ በርሳቸው የሚወዳደሩበት ራሳቸውን ፕሮሞት የሚያደርጉበት ማርኬቲንግ የሚባል እንግዲህ ከተማ የንግድ ኮንሰፕት ነው። የንግድ ማዕከል እንደመሆኑ መጠን ራሳቸውን ፕሮሞት አድርገው ተጨማሪ የስራ እድልና ኢንቨስትመንት የሚጠሩበት ነው የሚሆነው። በዚህ ሂደት ደግሞ እንግዲህ ደረጃ እናወጣላቸዋለን። በደረጃው መሰረት ሰው ከተሞች እርስ በእርሳቸው አወዳድረን እውቅና የምንሰጥበት ነው። በሁለተኛ በሶስተኛ ደረጃ የሚያሉትን በዛው ልክ እውቅና የምንሰጥበት ነውና በከፍተኛ ጉጉት የሚጠበቅ ነው። ፎረሙ ከተሞች ያላቸውን ልምድ የሚለዋወጡበት ዓለም አቀፍ ደረጃቸውን የጠበቁ ጥናቶችና ምርምሮች የሚቀርቡበት የከተሞች ውጤታማ ስራዎች በኤግዚቢሽን ቀርበው የሚጎበኙበት እንደመሆኑ የሰመራ ሎጊያ ከተማም እንግዶቿን ለመቀበል ሽር ጉድ እያለች ነው። ሰመራ ሎጊያ ደግሞ ለጀቡቲ 300 ኪሎ ሜትር ላይ ለአሰብ 251 ኪሎ ሜትር ላይ ነው የሚገኘው ስለዚህ ማለት ነው ውጭ አገር ለሚላኩ ማንኛውንም ኤክስፖርት ቅርብ ስለሆን ማለት ነው። ከመቶ ሀምሳ እስከ ሁለት መቶ ከተማ የሚመጡት የተለያዩ ባለሀብቶችን ይዘው ይመጣሉ። የተለያዩ አቅም ያላቸውን ይዘው ይመጣሉ። ስለዚህ እኛ ከተማ ላይ ኢንቨስት እንዳያደርጉም ጭምር ነው። እኛ ክልል ሰላም ነው፣ ትልቅ ሰላም ያለበት ክልል ስለሆነ ኢንቨስተሮችም ባለሀብቶችም ደግሞ የሰላም ጸጋን ይፈልጋሉ። ስለዚህ የሚመጡትን ከተማዎቹ በሙሉ ይዘው የመጡትን ኢንቨስተሮችና ባለሀብቶች ደግሞ ሆቴል ላይ እንዲሰማሩ ፋክተሪ ላይ እንዲሰማሩ ስለምናደረግ ማለት ይህንንም ሁላ ነው የምናስተዋውቀውና ለእኛ ትልቅ ጠቀሜታ አለው። ይሄ ፎረም በባለቤትነት አፋር ሰመራ ሎጊያ ላይ ይካሄድ እንጂ ዋናው ይህን የምንመራው እኛ ነን። የገንዘብ ድጋፍ አርገንላቸዋል እያደረግንም ነው። ይሄ የገንዘብ ድጋፍ ከተሞች ላይ ለሚያካሄዱት የኢትዮጵያ ከተሞች ፎረም አንደኛ ኤግዚቢሽን ቦታ ማዘጋጀት ነው። ኤግዚቢሽን ቦታው እንግዲህ ወደ 50 ሺህ የሚሆን ታዳሚ ይሳተፋል ብለን ነው የምንጠብቀው። ለዚህ የሚሆን ቦታ በጣም የማዘጋጀት ሰፊ ቦታ ለዚህ ቦታ ካፍቴሪያዎች እንዲኖሩት እዚህ ቦታ ላይ ፓርኪንጎች እንዲኖሩ እዚህ ቦታ ላይ ለሰዎቹ የመጸዳጃ ቦታዎች እንዲኖሩ የማድረግ ስራ እየተሰራ ነው ያለው። ሁለተኛ ደግሞ ከተሞች ስራቸውን የሚያስተዋውቁበት ቦታ ወይም ደግሞ ሼድ እየተሰራ ነው ያለው ይህን ሼድ በመስራት በኩል እኛ በፋይናንስም በቴክኒክም ከፍተኛ እገዛ አድርገናል። አሁንም እያድርግን ያለ ነው። ከተሞቹ ፎረም ዝግጅቱ የኤግዚቢሽን ቦታ ወደ 24 ሺ ካሬ ላይ ያረፈ የአጥርና የሼድ ስትራክቸር ስራዎች ተጀምሮ እየተጠነቀቅን ያለው ኦልሞስት ወደ 75 ፐርሰንት ደርሷል ማለት ነው። የሼድ ስትራክቸር ሌላ ስራ ወደ ዘጠና ፐርሰንት የደረሰበት ሁኔታዎች አሉ። እንግዶቹን ለመቀበል ደግሞ እንግዶቹን የምናስተናገድበት ትልቁ ደግሞ እስቴዲየም ደግሞ የጽዳትና የተለያዩ ስራዎች እየተሰራበት ያለበት ሁኔታዎች አሉ። መሰብሰቢያ አዳራሽ ሜንቴናንስ እየተሰራበት ያለበት ሁኔታ አለ። መላው ኢትዮጵያ ከተሞች፣ ህዳር 2018 ህዳር 6 ኑ ሰመራ ልትቀበላችሁ ሽሩጉድ እያለች ነው። ከዚህ ቀደም የተካሄዱት የኢትዮጵያ የከተሞች ፎረም ዝግጅቶች የታለመላቸውን ዓላማ ከማሳካት አንጻር ከፍተኛ አስተዋጽኦ ማበርከታቸው ይነሳላቸዋል። በተለይ በየሁለት ዓመቱ ከፍተኛ የሆኑ መሻሻሎችና አዳዲስ ቅርጽ መታየቱ ይነገርለታል። ከከተሜነት አኳያ አዳዲስ ፈጠራዎች አሉ። እሱን እናየለን ብለን እናስባለን። በሁለተኛ ደረጃ እንግዲህ ከተሞቻችን የተጨማሪ የስራ እድል የሚፈጥሩም ስለሆነ የቱሪስት መስህብ ሴንተርም እንደመሆናቸው መጠን የቱሪስት ሴንተሩ ላይ የተሰራ የቱሪስት መስህብ እንዲሆኑ ደግሞ የተሰራባቸው ስራዎች ከፐብሊክ ፕላዛዎች አኳያ ሊሆን ይችላል ከጋራ ስፔሶች አኳያ ሊሆን ይችላል ከስፖርት ማዘውተሪያ አካባቢዎች ሊሆን ይችላል የሆቴልና ቱሪዝም ጋር የተያያዘ ሊሆን ይችላል የተለዩ የተሰሩ ስራዎች ለዛም እውቅና የሚሰጥበት ነው የሚሆነው ሌላው ዲጂታላይዜሽን ነው ከተማ እንግዲህ ለመዘመንም አንዱ መሰረት የሚያደርገው በጣም ባጠረ ጊዜና በዘመነ መንገድ አገልግሎት የሚገኝበት ቦታ ስለሆነ አገልግሎቶቻቸው በምን ደረጃ ለዜጎቻቸው ለከተማ ነዋሪ የማዘመን ስርዓት ውስጥ ገብተዋል የሚለውንም እንግዲህ የምናይ ነው የሚሆነው። በሌላ መንገድ ደግሞ የከተማ ነዋሪ ማለት ከተሞች ማለት ራሳቸውን ችለው በራሳቸው በጀት መሰረተ ልማቶቻቸውን የሚያሟሉ ይጠበቃሉና ከዛ አኳያ ገቢዎቻቸው ከባለፈው ጊዜ አኳያ፣ አሁንም ከታቀደው ጊዜ አኳያ ብቻም አይደለም ማመንጨት ከሚገባቸው የኢኮኖሚክ ትራንዛክሽን አኳያ በምን ደረጃ ገቢያቸው እያደገ ነው የሚለውንም እንዲሁ ማየት እንችላለን። በጣም ብዙ ማንነቶች አሏቸው ከተሞቻችን። ልክ ኢትዮጵያውያን የማንነት ብዝሃ ማንነት ጉዳይ እንዳለ ሁሉ ከተሞቻችንም በዛው ልክ ያላቸው ስለሆነ ይሄ ተደምሮ አንድ ጋር ሲመጣ ለኢትዮጵያ ወይም ደግሞ ለመላው ሀገራችን ምን ያህል ውበት ሊጨምር እንደሚችል እና ተጨማሪ አቅም ሊሆን እንደሚችል እናያለንም። አስረኛውን የከተሞች ፎረም ለመታደም ወደ ሰመራ ሎጊያ ለሚያቀኑ ዜጎች ምቹ የማረፊያ ቦታዎችና ምቹ ሁኔታዎች እንደተመቻቹ ባለሙያዎች ያነሳሉ። እንግዶቻችንን በሙሉ ለማስተናገድ በዝግጅት ላይ ነን። ይሄም እንደ ሆቴል መቶ ሰላሳ ሩሞች አሉን። ይሄ ሩም በጣም ታስቦበት በደንብ በንጽህና የተሰሩ ሩሞች ሲሆኑ ከፍተኛ እንግዶችን ለማስተናገድ ተዘጋጅተናል። ከዚህ በተጨማሪ እዚህ አካባቢ የሚመጡ እንግዶች በአካባቢያችን ወይ ደግሞ በከተማችን ያለው አጠቃላይ ሁኔታ ረግተው እንዲሄዱ የራሳችን የሆነ በጎ ጥረት እናደርጋለን። አንደኛ ለእኛም ቢዝነስ ነው፣ ከተማ መስተዳድሩ የፈጠረልን ቢዝነስ ነው። ሁለተኛ እንደገና ደግሞ እንግዶቻችን በተገቢ መንገድ የሚፈልጉትን ነገር አሟልተን ለማስተናገድ እየተዘጋጀ ያለ ነው ያው ሆቴላችን የተሟላ አገልግሎት የሚሰጥ ሆቴል ነው። ለዝግጅቱ ደግሞ ለፎረሙ በደንብ ከውጭ ጀምረን ግቢውን የማስዋብ ውስጥ ላይም ያሉትን መስተንግዶች ከነበረው የተሻሻለ ለማድረግ በደንብ እየሰራን ያለ ነው። ስለዚህ የከተሞች ቀን ምክንያት በማድረግ ወደ ክልላችን ወደ አፋር ሰመራ ሎጊያ ከተማ ላይ ስለሚከበረው ፎረም ለሚመጡ እንግዶች ከፍተኛ ዝግጅት እያደረግን እንገኛለን። ማቀዝቀዣ የተገጠመላቸው የእንግዳ ማረፊያ፣ መመገቢያ ሬስቶራንት፣ አዳራሽ እና የተለያዩ ለእንግዶች መዝናኛና መቆያ የሚሆኑ ነገሮችን አዘጋጅተን እየጠበቀን ነው። ቪአይፒ የሆኑ እንግዶች ሊያርፍባቸው የሚችሉ ፕሬዝደንሻል ርሞች ሁለት ርሞች አሉ። ከዛ ባሻገር 12 እንደገና ቪአይፒ ርሞች አሉ ከዛ በመቀጠልም ስዊቶች 16 ሩሞች አሉ፣ እያልን እስከ ስታንዳርድ ድረስ ይቀጥላሉ። ስለዚህ ትዊን፣ ስታንዳርድ፣ ኪንግ እና ዴላክስ የሚበሉ የተለያዩ የሩም አይነቶች ናቸው ያሉ፣ በተለይ በሆቴሎች ስታንዳርድ ደረጃ። ከዚህ በተጨማሪ የተለያዩ ውይይቶች ሊያካሂዱባቸው የሚችሉ አምስት አይነት አዳራሾች አሉ ከቪአይፒ አዳራሽ ጀምሮ ፍሪ የሆኑ እንደየ እንግዶቹ በሚፈልጉት መጠን አስተካክለን ስብሰባ ሊያካሄዱባቸው የሚችሉ የስብሰባ አዳራሾች አሉ። ከዛም በተጨማሪ ያው እንደተመለከታችሁት ውጭ ላይ መዝናኛ እንደ ዋና፣ ሌሎች የተለያዩ ጌሞዎች እነሱ ሊጫወቱበት የሚችሉበትን ነገር ክሬት አድርገን ነው። የተለያዩ አቅጣጫዎች ተሰጥተውናል። እንግዲው ከሚመጡበት አቅጣጫ አቅጣጫውን አውቆ እንግዲው ከመጀመሪያው ቀን ጀምረው የእንኳን ደህና መጣችሁ ፕሮግራም የማዘጋጀት ለእንግዶች ልዩ የዌልካም ዝግጅት ወይም ደግሞ የእንኳን ደህና መጣችሁ በተለየ ቦታ ላይ ልዩ ዝግጅት ለማድረግ ፌስቲቫሉ ላይም እንደ አንድ አባል ሆነን ከኛ በታች ያሉም ከኛ ጋራ ተመሳሳይ ስቴጅ ላይ ያሉ ሆቴሎች ጋራ ተቀናጅተን፣ ክልሏ ያው የሰው ዘር መገኛ እንደመሆኗ መጠን ጥሩ የእንግዳ አቀባበል ያለውና ሁሉም ማኅበረሰብ ተደስቶ የሚሄድበት ከተማ እንዲሆን በጋራ እየሰራን ነው። እንግዳ በመቀበል የሚታወቀው የአፋር ህዝብ አሁንም ለከተሞች ፎረም ለሚተሙ ዜጎች ምቹ ሁኔታንና እንግዳ አቀባበልን እናሳያለን ብለው እንደተዘጋጁ አንስተውልናል። አሁን ከከተማውታ ብንል ማለት በግድ ነው የምንሆረው ከ200 ኪሎ ሜትር በላይ በግድ ብህን የሚባለን የገዳ እኒዜም ሰላም አለይኩም እንላለን። ዋሌይኩም ሰላም አርሂቡ እንላለን። ከዘበልትን እስካ ያሉበት የተናሰቡበት ቦታ ለማድረስ የሰው የአፈሮች ቤት እያደረን እንሄዳለን። እኛ ይሄ ባህል ነው። አሁን ይሄ ኩሌ ከተማ ፍሮም ማለት ለመቀበል ምን ተዘጋጅተናል መሰለኝ እነሱ መጀመሪያ የምንቀበሉበት ቦታ ተዘጋጅተናል። ከዛ እኛ በባህል ያሉበትን የከብት ወተት ተዘጋጅተናል። ከብት ወተት ማለት ላሞቹ ተዘጋጅተን ተቀምጡ። እነሱ መቀበል የምንስሉበት ቦታዎቹ ሰርተናል። መንግስት ማለት ተቀምጡ አሁን የሚመጣው እነሱ የሚመጣበት ቦታ ማለት የሚመጣው ዋር ላይ ጨርሰን እንጠብቃለን። ነኛ ይሄ የእንግዳ ማቃበልነት ማለት ምን ያህል እንደሆነ ነኛ በባህን ነው የተያዘው፣ እንደ ቤተሰብ ነው የምንቀበለው። አፋር እንግዲህ እንደሚታወቀው እንግዳ ተቀባይ ማህበረሰብ ነው፣ በኢትዮጵያዊነታችን ደግሞ የሚታወቅ ማህበረሰብ ነውና የምን ታወቅበት እንግዳ ተቀባይችን ተቀባይነታችን ከአዋሽ ጀምረን እንግዶቻችን ለመቀበል እንደዚሁ ደግሞ የሰመራና የአካባቢው ማህበረሰብ ደግሞ ብዙ እንቅስቃሴ ያለበት አካባቢ እንደመሆኑ ብዙ ደግሞ እያደገች ያለች ከተማም እንደመሆኗ መጠን ብዙ ደግሞ እንደዚሁ የልማት ትኩር ስራዎች የተሰሩበት ያሉ አካባቢዎች ነው። እንደዚሁ ደግሞ በጅቡቲና በኢትዮጵያ ደግሞ ሴንተር የሆነ ቦታ ላይ የሚገኝ አካባቢ እንደመሆኑ መጠን ወደኛ አካባቢ የሚመጡ እንግዶቻችን ተደስተው የሚሆኑበት ቦታ እንደሚሆን ባለሙሉ ተስፋ ነን። በሀገራችን ያሉ ከተሞች 2543 ደርስ ደርሰዋል። አሁን በጣም አድጓል ሰፍቷል። ነገር ግን አብዛኛዎቹ በሀገራችን አሁን ያለ የክትመት ምጣኔ በጣም የመዘጋጃ ቤት ደረጃ ያላቸው ትንሽ ከተሞች ናቸው። አብዛኛዎቹ እነዚህ ከተሞች ደግሞ መጥተው ተሞክሮ የማቅረብ ልምድ ብዙ የላቸውም። ሁለተኛ ይህን 2500 እናድርግ ብንል ቦታም አይበቃም። ወካይ የሆኑ በየአካባቢ የተመረጡ ከተሞች ዋና ዋና ከተሞች ነው እንዲሳተፉ የምንፈልገው። ምክንያቱም ለምሳሌ ጅጅጋን ወስደን ሶማሌ ውስጥ ያሉ ከተሞች ብዙ ከተሞች አሉ፣ ጅጅጋና ሌሎች ደግሞ ጅጅጋ ተከታይ የሆኑ ሶስት አራት ከተሞችን ካሳተፍን በየአካባቢው ሶማሌ ክልል አራት ወይም አምስት ከተሞች ቢሳተፉ ሌሎችም ተሞክሮ ሊሆኑ ይችላል። በሚቀጥለው ዓመት ደግሞ እንደዚህ እያለ ያደር። ለምሳሌ እኛ 150 አቀድ 200 ሊመጣ ይችላል፣ 250 ሊመጣ ይችላል፣ እንደ ሁኔታው ሊመጣ ይችላል። ግን ቦታውን መሰረት አድርገን እኛ የምናስተናግድበት ሁኔታ ስላለ የእኛ አቅዳችን 150 እና 160 ድረስ 170 ድረስ ሊመጡ ይችላሉ። እኛ እየተዘጋጀን ነው ያለ ነው እና የኢትዮጵያ ከተሞች ፎረም በአፋር ክልል ሰመራ ሎጊያ ከተማ ተከብሮ በሰላም እንድጠናቀቅ ሁሉም አፋር የበኩሉን አስታውሶ እንደሚያደርግ ተስፋ አረጋለሁ። እንደገና ደግሞ ሰመራ ሎጊያ ነዋሪዎች ደግሞ ለሚከበረው በዓል ለሚመጡት እንግዶች ደግሞ መልካም ባህሪ እንግዶችን አፋር በእንግዳ መቀበል አይታመም። ስለዚህ ያላቸውን ጨዋናት ለሚመጡት እንግዶች አሳይተው አፋርን እንዲናፍቁ አድርገን እንልካለን የሚል ተስፋለን ለመላው የኢትዮጵያ ከተሞች በሙሉ አስረኛው የኢትዮጵያ ከተሞች ፎረምን በአፋር ብሔራዊ ክልላዊ መንግስት ሰመራ ሉጊያ ዝግጅትን በሙሉ አጠናቀናል። መላው የኢትዮጵያ ከተሞች ከእህት ከተሞቻችሁ ጋር በጋራ መታችሁ ተገናኝታችሁ አንዱ ጋር እድል የሆነውን አንዳንዶች ጋር ደግሞ ችግር የሆነውን የጋራ እድል ለማድረግ አንዱ ጋር ችግር የሆነው ደግሞ የተፈታበትንም መንገድም ለመቋደስ ለመተባበርም፣ ለመፎካከርም፣ ለመወዳደርም ሜዳዊ ሆን ስለሆነ ሁሉም ከተሞች ተመዝግበው ወደዚህ ወደ አፋር ሎጊያ የበረሃዋ ንግስት ከተማ እንድንገናኝ ጥሪ ያቀርባለሁ